መጋቢት 24 በሀገራችን ኢትዮጵያ በፖለቲካዊ ኢኮኖሚያዊና ማህበራዊ መስኮች ለዘመናት የተከማቹ ዕዳዎችን ወደ ምንዳ ለመቀየር ስር ነቀል እርምጃ የተጀመረበት ታላቅ ቀን ነው። ታዲያ ዕለቱን ታሳቢ በማድረግ የመጋቢታውያን የለውጥ ፍሬዎችና የነገ ተስፋዎች በሚል መሪ ሐሳብ በጉራጌ ዞን ወልቅጤ ከተማ የክልል የዞንና የከተማ አስተዳደር ከፍተኛ አመራሮች የተገኙበት የፓናል ውይይት ተካሂዷል። በመድረኩ ተገኝተው ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ሰርሞሎም መጋቢት 24 2010 ዓ ም የተመሰረተው የለውጡ መንግስት በርካታ ውስብስብ ፈተናዎችን በመሻገር እምርታዊ ለውጦችን ማስመዝገብ ተችሏል ብለዋል። ባሳለፍናቸው ሰባት የለውጥ አመታት አስተሳሳሪ ገዢ ትርክት ለዘላቂ አንድነት፣ አብሮነት ለመገንባት እየተሰራ መሆኑ በሀገራችን አውንታዊ ዘላቂ ሰላም እውን ለማድረግ ዋጋ እየከፈለ የሚገኝ የለውጥ ትውልድ መሆኑ በሀገራችን ከተረጅነት ወደ ምርታማነት በመሻገር ወደ ተሟላ ሀገራዊ ሉዓላዊነት ክብር ለመጎናጸፍ የሚረዳ ትግል፣ ተስፋዎች ዋና ዋና ስኬቶቻችን ውጤቶች አድርጎ ማንሳት ይቻላል። ይህ የለውጥ ክስተት በአገራችን ፖለቲካ ተንሰራፍቶ የቆየውን የአሳብ ብዝሃነት የማስተናገድ ችግር፣ የተሳትፎ ውስንነትና የአግላይነት ችግርን ማስተካከል የተቻለበት መሆኑንም ዋና አፈ ጉባኤዋ ገልጸዋል። በሀገራችን ታሪክ ለረጅም ጊዜ ምላሽ ሳያገኝ የቆየው የዲሞክራሲ የመመለስ የፖለቲካ ምህዳሩን በማስፋት እርቅን ለማስፈን ተከታታይ ማሻሻዮች ተካሂደዋል። አገሪቱን ለማረጋጋት እና በተለያዩ ፖለቲካ ፍልሞች መካከል የቆዩ ቅራኔዎችን ለመፍታት የተደረጉ ጥረቶች ማንሳት ይቻላል። ህብረ ብሔራዊ ወንድማማችነት፣ እህትማማችነት ለማጠናከር ብሔራዊነት፣ በቡድን በግል መብቶች መካከል ሚዛን ለማስጠበቅ የሚያስችል መርህ በማስቀመጥ መሰረታዊ ስራዎች ተሰርተዋል። በመድረኩ ባለፉት ሰባት የለውጥ ዓመታት በመንግስትና በፓርቲ የተከናወኑ ተግባራት ቀርቦም ውይይት ተካሂዷል። የውይይቱ ተሳታፊ የሆኑ አካላትም በአገሪቷ ባለፉት ሰባት የለውጥ ዓመታት መንግስት በፈተናዎች ውስጥ ሆኖ ተጨባጭ ውጤት ማስመዝገቡን ተናግረው ለውጡን አጠናክሮ ማስቀጠል እንደሚገባም አሳስበዋል። በለውጡ ከተገኙ ከተላላቅ ውጤቶች አንዱ ነጻነት ነው። ነጻነት ከምናቀው በላይ ነው። ከነጻነት ጋር የተገናኘ ነው ማለት ነው። ለውጦቹን አጠናክረን እየቀጠልን ያሉ ውስንነቶች ላይ በተገቢው መስራት አለብን ተብሎ የተቀመጠው ነገር መሰረታዊ ነገር ነው የሚል ነገር አለኝ።